ወው የሚለው በነገራችን ላይ ሰዎች ላይ አድርግ ያለው ቪዲዮ እና እየገባችሁላችሁ እሱን ማየት ይቻላል የሚለውን ካፕሽን ሊያስቀምጨዋለው ፎሎ አድርጉልኝ፣ ሰብስክራይብ አድርጉት። እሺ፣ እናንተ ድሮ ነው ቢያንስ በሚል ጠዋት የአንቺ ነው የምታረጊው አይደል? ስለሆነ አዎ፣ አንዱ እስኪ አውራኝ። እሺ እ ምን አልሽኝ? ወይዬ የእኔም አለ በቃ ታሪኩልኝ። ታሪኩልህ እኮ በቃ ስለኳስ መስመር ይበል። አይደለም የእኔ ነው የሚሰራው።

አዩትዬ እንመልሳለን፣ አድርገን ሊቨርፑል ዋንጫ በላይ አልሽ እና አንቺ ማደጋፊ ነበርሽ። አስቢ እኔ እኮ ዝም ብዬሽ እኮ አይደለም። እንደ ሆኔ ሊቨርፑልን ስደንግ እንትን ሁሉ ምናምን ይላሉ። አንቺ ግን ለምንድን ነው የምትደግፊው? ዝም ብለሽ አይደለም

ከዛም በዘለለ ደግሞ ፖስት ያደረግኩትን የዩቲብ ቻናል አለ እና ኖር ዩቲብ ሲኒማ ቻናልን ኖር ሲኒማ ዩቲብ ቻናልን ሰብስክራይብ አድርጉት። ገብታችሁ ቆንጆ ቆንጆ ፊልሞች

ሰዎች እናገምና ነው የምንለው። በቃ ሁላችሁም ደህና ደሩልኝ እናንተ አይቦችም ደህና ደሩ ሴቶችን የምታበረታቱ እግዚአብሔር ያክብርልን፣ ከበሩልን፣ ወዳችኋለሁ። ደራደሩልኝ።